ሪሬድ በኖርዌይ መንግስት ለሀገራት እድገት ለልማት የሚደረግ ድጋፍ ሲሆን ፕሮጀክቱ የመንግስት ከፍተኛ ተቋማት በሚያቀርቡት ፕሮፖዛል መሰረት ተወዳድረው በኢትዮጵያ በጤናው በታዳሽ ኃይልና በቴክኖሎጂው ላይ በስፋት ይሰራል። የዚህ ፕሮጀክት ተጠቃሚ ከሆኑ ከፍተኛ ተቋማት መካከል በሃዋሳ ዩኒቨርስቲ የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ አቅምን በማጎልበትና ህብረተሰቡን ከቴክኖሎጂ ጋር የማዛመድ ስራ እንደሚሰራም የኮሌጁ መምህርና የፕሮጀክቱ አስተባባሪ ዶክተር ሽመልስ ንጋቱ ተናግረዋል። ዋና ዓላማው የካፓሲቲ ቢልዲንግ ነው። ካፓሲቲ ቢልዲንግ የሰው ሀብት፣ የሰው ሀይል፣ ኢንፍራስትራክቸር እና የተለያዩ ስቴክ ሆልደሮች ላይ ያሉ ባለሙያዎችን የአቅም ግንባታ ማሳደግ ነው። ከዛ ስራ ውስጥ አንዱ ዛሬ ያደረግነው የማይክሮ ሃይድሮ ኤሌክትሪክ ፓወር ላይ ሲስተም ዲዛይን ኢንስታሌሽን፣ ሜንቴናንስ ላይ የአጭር ስልጠና ለ ባለሙያዎች ከተለያየ ክልል የመጡ በኤነርጂ ባለሙያዎች ላይ ስልጠና የሰጠ ነው። የስድስት ቀን ስልጠና ማለት ነው። የፕሮጀክቱ ጅማሮ በመካከለኛ የሀይል ማመንጨት ተግባር ላይ የሚስተዋለውን ውስንነት ለመቅረፍ መሆኑን የገለጹት ዶክተር ሽመልስ ስልጣኞች ባገኙት እውቀት በአካባቢያቸው የሚታየውን ክፍተት ለመሙላት አቅም እንደሚያገኙም አስታውቋል። ይሄን ስልጠና ስናዘጋጅ መነሻችን የነበረው እንግዲህ በሀገራችን በተለያዩ ቦታ ተሰርቶ ያሉ የማይክሮ ሃይድሮ ኤሌክትሪክ ፓወር እንትኖች አብዛኞቹ ፋንክሽናል ያልሆኑ አሉ። ያ ደግሞ ሲጠና በዋነኛነት የኦፕሬተሮች አቅም ማነስ የሙያ ብቃት ማነስ፣ ከኦፕሬተሮች ቀጥሎ ያሉ ሀላፊዎችም ስለዛ ነገር ያላቸው ክሉ አነስተኛ መሆን በየክልሉ ማይክሮ ሃይድሮ ኤሌክትሪክ የሚገኝባቸው ቦታዎችን ሚኒስትሪ ኦፍ ወተር ኤንድ ኢነርጂ ጋር ኮሚኒኬት አድርገን እነሱ በሰጡን ጥቆማ መሰረት ነው። እና እነዚህ ባለሙያዎች ይህንን እውቀት ይዘው ሲመለሱ ያንን ክፍተት ነው የሚሞሉት ብለን ተስፋ እናደርጋለን በሃዋሳ ዩኒቨርሲቲ የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ የሚሰጠውን መሰል ስልጠናዎችን አጠናክሮ ይቀጥላልም ብለዋል በተለይም ከተለያዩ መንግስታዊ ና መንግስታዊ ካልሆኑ ድርጅቶች የሚገኘውን ድጋፍ በማጠናከር ችግር ፈቺ ስራዎች ላይ ኮሌጁ በትኩረት መስራቱን ይቀጥላል እንደ ዶክተር ሽመልስ ገለጻም በነበረን በቂ የሆነ የማሰልጠኛ እንትን በእጃቸው ሰርተው ነው ኢንስቶል አድርገው በደንብ የሰለጠኑት እና ያቺኛዋን ማይክሮ ሃይድሮኤሌክትሪክም ላይ እንደዚሁ ኢንስቶል አድርገው ፋንክሽናል አድርገው እንዲሰሩ ትንሽ የበጀት ሊሚቴሽን ስላለ ነው። ለወደፊቱ እሱን አስበንበት በተሻለ የሚመጡ ሰልጣኞች ዲዛይን አድርገው አክቹዋል ኢንስታሌሽን ሰርተው ከዛ የተበላሹ ደግሞ በየክልሉ እየዞሩ ሜንቴናንሱ ላይ ምን አይነት ሜዥር መውሰድ እንዳለባቸው የተግባር ትምህርት ስልጠና እንሰጣለን ወደፊት ብለን እናስባለን። ከአማራ ከኦሮሚያና ከቤንሻንጉል ክልሎች የመጡ ሰልጣኞችም ያገኙት ስልጠና ክፍተትን የሚሞላና በቀጣይም በአካባቢያቸው በተለይም በኢነርጂው ዘርፍ ያለውን የክህሎት ችግር የሚቀርፍ ሆኖ እንዳገኙትም በአስተያየታቸው ነግረውናል። በጣም ችግር ፈቺ ነው። እኛም ወደዛ ወስደን ይህን ትሬኒንግ ቀጣይ ወስደን ከታች ላሉት በዞን ላሉትና በወረዳ ላሉት ባለሙያዎቻችን ትሬኒንጉን የምንሰጥበት አጋጣሚ ተፈጥሮልናል ማለት ነው ና የክህሎት ማስጨበጫ በሃይድሮ ኤሌክትሪክ ፓወር ዙሪያ ያለውን ቤዚካሊ ያለህን እውቀት እንድታዳበርበትና ያለህን እውቀት ደግሞ ወደ ስራ ለመቀየር በአካባቢው ላይ ያሉትን የሃይድሮ ኤሌክትሪክ ሲስተሞችን እንድናንቀሳቀስበት ሆነ ደግሞ ራሳችንም ወደዛ ሲስተም ውስጥ እንድናስገባ የሚያነቃቃ አነቃቂ የአጭር ጊዜ ትሬኒንግ የስራ ላይ ትሬኒንግ የሚለን የምንወስዱ እኛም ደግሞ የወሰድነውን ስልጠና ወደ ተግባር እዛ ስንሄድ በምንችለው አቅም አቅም ፈጥረን ለቴክኖሎጂው እድገት የበኩላችንን አስተዋጽኦ ማድረግ አለብን ብዬ ወስጃለሁ።